በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ጤና ይስጥልኝ ውድ የመድኃኒት ሚዲያ ተከታዮች እህቶችና ወንድሞቼ በእግዚአብሔር ሰላምታ እንደምንቆያችሁ አሜን። የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ዛሬም ዘውትርም ለዘላለም የተመሰገነ ይሁን። ዛሬ ተዘጋጅቼ ላቀርብላችሁ የመጣሁት የሰማዕቱ የቅዱስ ዲዮናስዮስን ታሪክ ነው። በዘመነ ሐዋርያት ከነበሩና እጅግ አስደናቂ ታሪክ ከነበራቸው ቅዱሳን አባቶች መካከል አንዱ ቅዱስ ዲዮናስዮስ ነው። ቅዱስ ዲዮናስዮስ በትውልዱ አረሚ ወይንም ግሪካዊ ፈላስፋ ሲሆን ከእነ አሪስቶትል ጋር ሲያያዝ የመጣውን ፍልስፍና ጨርሶ በማጥናቱ ርዕሰ ሊቃውንት ወይንም የፈላስፎች አለቃ የሚል ስም ተሰጥቶታል። ሐዋርያው ቅዱስ ጳውሎስ ወደ ዛች ሀገር ማለትም ወደ አቴና ሂዶ ወንጌልን አስተምሮ ለህዝቡን ሃይማኖትን አስተምሮ አጥምቆስ ጨርስ ይህን ቅዱስ አባት በሀገሪቱ ላይ ኤጲስቆጶስ አድርጎ ሾሞታል። ቅዱስ ዲዮናስዮስ በአለማዊም ሆነ በመንፈሳዊ እውቀቱ እጅግ ምጡቅ ሰው ነበር። በርካታ ድርሰቶችም የደረሰ ሲሆን ከድርሰቶችም ውስጥ አንዱ ስለ ጌታችን ስቅለት የደረሰው ድርሰት ነው። ይህም ድርሰቱ በእለት ዓርብ ይነበባል። ቅዱስ ዲዮናስዮስ መጀመሪያ ወደ ክርስትና ሊመለስ የቻለው እንዲህ ነው። አለም በተፈጠረች በአምስት ሺህ አምስት መቶ ሰላሳ ሶስት አመት በመጋቢት 27 ቀን በዕለተ ዓርብ ቀትር ስድስት ሰዓት ሲሆን ፀሐይ ጨለመችና ታላቅ ሆነ። አህዛብም ሁሉ እጅግ ፈርተው የሆነው ነገር እንዲያስረዳቸው ቅዱስ ዲዮናስዮስን ጠየቁት። ዲዮናስዮስም ባለው ጥበቡ ፀሐይን፣ ጨረቃንና ከዋክብትን መረመራቸው፤ እነርሱም ጸጥ ብለው አገኛቸው። ደግሞም ባህሮችና ውቅያኖሶችን መረመራቸው፤ እነርሱም ጸጥ ብለው አገኛቸው። ከዚያም በኋላ ወደ ፍልስፍና ቤት ሂዶ አርስጣላባ የሚባለውን መጽሐፍ አንስቶ ሲመረምር እልመክኑን የሚል ጽህፈት አገኘ። ትርጉሙም ህቡ አምላክ ወረደ ወገኖቹም በእርሱ ላይ ተነስተው ሰቀሉት ማለት ነው። ዲዮናስዮስም በዚህ ጊዜ ልብሱን ቀዶ ታላቅ ልቅሶ አለቀሰ። ከእርሱ በታች ያሉትም ምሁራንም የሆነውን ወይም ያየውን ነገር እንዲያስረዳቸው ጠየቁት። እርሱም የሆነውን ነገር ካስረዳቸው በኋላ በእነርሱ ላይ ታላቅ ፍርሃት አደረባቸው። ዲዮናስዮስም የፍልስፍና ደቀ መዝሙርም ወይም ተማሪውን ኦሲፎስን አስጠርቶ የሆነውን ሁሉ የሆነውን ሁሉ ነገር የዚያችንም ቀን ስሟን፣ ወሯን፣ ዘመኗን እንዲጽፍና እንመክኑን የሚለውን ጽህፈት ደግሞ በቤተ ጣወቱ በር ላይ እንዲለጥፍ አዘዘው። ይህ ሁኖ ከ14 ዓመት በኋላ ሐዋርያው ቅዱስ ጳውሎስ ወደዚያች ሀገር ሂዶ ወንጌልን ሰበከ። የአቴና ሰዎችም ይህን የሐዋርያውን ቅዱስ ጳውሎስን ወንጌል በሰሙ ጊዜ እጅግ አደነቁ። ወደ ዲዮናስዮስ ወደ ዲዮናስዮስም ሮጠው ሄደ። አንድ ሰው ዛሬ በሀገራችን ላይ መጦ እኛ በማናውቀው ወይም ከኛ በፊት በነበሩ አባቶች በማያውቁት በአዲስ አምላክ ስም አስተማረን አሉት። ዲዮናስዮስም ሐዋርያውን ወደ እርሱ አስጠርቶ ዛሬ በሀገራችን በአዲስ አምላክ ስም የምታስተምረው ምንድን ነው ብሎ ጠየቀው። ሐዋርያው ቅዱስ ጳውሎስም በአደባባያችሁ መካከል አልፌ ሲሄድ በማልክቶቻችሁ ቤቶች በድጃፉም ላይ እልመክኑን የሚል ጽሁፈት አየው። ይኸውም የማይመረመር አምላክ ወረደ ማለት ነው። እኔም ለእናንተ የምንሰብከው ይህንኑ ነው ብሎ መለሰለት። በዚህም ጊዜ ዲዮናስዮስ ሲወስ ከ14 ዓመት በፊት የጻፈውን ያን መጽሐፍ እንዲያመጣለት ደቀ መዝሙሩ እሽፎስን አዘዘው። ዳግመኛም ዲዮናስዮስ ሲወስ ጊዜውን እና ወራቱን ጠየቀው። ሐዋርያውም እንዲህ ብሎ መለሰለት። ጌታችን መጋቢት 27 ቀን በዕለት ዓርብ ከቀትር ስድስት ሰዓት ላይ እንደሰቀሉት ነገረው። ዳግመኛም ፀሐይ እንደጨለመችና ከዋክብት እንደረገፉ ምድርም እንደተናወጸች አስረዳው። የአቴና ሰዎችም ይህንን በሰሙ ጊዜ ከዲዮናሲዎስ ጋር በመሆን ክብር ምስጋና ይግባው እና በጌታችን በመድኃኒታችን በኢየሱስ ክርስቶስ አመኑ። ሐዋርያው አስተምሮ አጠመቃቸው። ከአጥምቆስ ጨርስም ዲዮናሲዮስም በሀገሪቱ ላይ ኤጲስቆጶስ አድርጎ ሾመው። ዲዮናሲዎስም በባህር አቅራቢያ በወዳለች ሀገር ሂዶ ወንጌልን ሰበከ። ብዙዎችንም የክርስቶስ አሳምኖ የክርስቶስ ተከታዮች አደረጋቸው። ብዙ ታላላቅ ታምራቶችንም ሰራ። ከዚያም በኋላ አንድ ከሃዲ ንጉስ፣ ጠማቲያኖስ የተባለ ይዞት ጽኑ ስቃይን አሰቃየው። ማሰቃየትም በሰለቸው ጊዜ ጥር ስድስት ቀን አንገቱን አስቆረጠውና የሰማዕትነቱ ፍጻሜ ሆነ። ዳግመኛም ሁለቱን የቅዱስ ዲዮናስዮስን ደቀ መዛሙርት ማለትም የቅዱስ ኡሲፎስንና የቅዱስ ኦሪያኖስን አንገታቸውን አስቆረጠ። እነርሱም የሰማዕትነትን አክሊል ተቀበሉ። የሰማዕቱ የቅዱስ ዲዮናሲዎስ ረዴትና በረከታ ይለየን። ወሰባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን መድኃኒት ለሀገር ውሉድህነ በስርዓ ዘተሃጽሞ ውሉድህነ በስርዓ